አሰላሙ አለይኩም ወረህማቱላሂ ወበረካቱህ። ንዲንክርስቲያን ወገኖች ሰላም ብያለሁ። ውድ የከበራችሁ የሚኒ ቤተሰቦች እንዴት ናችሁ? ከእኔ ጋር አልሐምዱሊላህ ሰላም ነው። ያው እንግዲህ በአንዳንድ ነገሮች ሰሞኑን ቪዲዮ ለቅቄ በይ ላ አይደለም፣ ጣፍ ጨክረን ነው እንግዲህ በአዲስ ቪዲዮ ብቅ ብያለሁ ማለት ነው ዛሬ ቪዲዮውን ዘና እንደሚያደርጋችሁ ተስፋ አደርጋለሁ እስከ መጨረሻው በማየት ላይክ፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁን ያሳየኝ። መሽሽ የለም።

እጅሽን እንጂ አዋ

እጅ አይደለም፣ ራስ ነው። ግን እጅ አይደለም። በቃ ወደ እጅ ተቀየረ። ሀዋ ግን አንቺ ካሸነፍሽ ራስ ነው መምታት ያለብሽ። እስካሁን እኮ ቀጥቅጣሻለሁ። እሷን ሙሉ ሀይላንድ ነው ያዘችው። ጠይባ ብታገኝሽ ሳንዲ እራስሽ ነው የምታፈልግሽ። ውይ ሀዋ ጅነሽ ግን፣ እሷ ዝናለሽ ነበር እንዲስካውስ ስቀጠቅጥሽ

ተሸነፍሽ። በቃ አሁን የተሸነፍሽ ይሸከማል። አወግና ሀወግን ዐመታትሽ ሲያናድድ እሷ ራስሽን አናግተሽ እንደዚያ

የተሸጠ ጠራው እንዲያደርጉ እንዲወረውሩ ተመልከች። በቃ አሁን ተሸናፊ ከጫማ ማስቀመጫው ወደ ቀኝ